የጦርነት ወሬ አለምን ያስጨንቃት ይዟል። ጥቃት፣ ግድያ፣ ውድመት የሚሉ ቃላት ለጆሮ እንግዳ አይደሉም። ፍጥረት በሚሆነው ሁሉ ይጨንቃል። ሰላም ጓዙን ጠቅልሎ ከምድር የተሰደደ ይመስል እልቂት ምድርን ወርሷታል። መሪዎች ከመግባባት ይልቅ የጦር መሳሪያን መጠቀም ይቀላቸዋል። የመካከለኛው ምስራቅ ሁኔታ ይህ ነው። የእስራኤልና ኢራን ባላንጣነት ለዘመናት በዛቻና ሽኩቻ ዘልቆ ዛሬ የቁርጥ ቀን መጥቷል። አለም በሁለቱ አገራት መካከል የሚሆነውን አይኑን አይነቅ ሊከታተል ይዟል። ሚዲያዎች እግር በእግር የሚዘንበውን እሳት በካሜራቸው የሚሞተውን ሰው ቁጥር በዘገባቸው ሳይታክቱ ለዓለም እያስመለከቱት ነው። የሁለቱ ጦርነት በእነርሱ ብቻ የሚቋጭ ድንበራቸው ውስጥ ብቻ የሚያበቃ አይመስልም። ጦርነቱ ድንበር እየተሻገረ ከሁለቱም ሀገራት ጎን ለመቆም የሻቱትን እያሳተፈ እየሰፋ ይገኛል። እንደ ከዚህ ቀደሙ አንድ ሁለቴ ተመታተው የሚያቆሙት አለመሆኑም ተረጋግጧል። እናም አስከፊ ጥቃቶችን እያሰማ አሰቃቂ እልቂቶች ሰዎችን እያሳየ ቀናትን እየተሻገረ ነው። እስራኤል ለደረሰባት ጥቃት እጥፍ ልትመልስ መዘጋጀቷን አስታውቃለች። ኢራንም ይህ ሲደረግ እጄን አጣጥፌ አልመለከትም ያለች ይመስላልና ዋና ዋና ሰዎቿን ወደ ሩሲያ ለመላክ ተዘጋጅታለች። ጉዳዩ እየተባባሰ ጦርነቱ እየጠነከረ ጥቃቶች እየበረቱ ነው። የተፈራው ሆኗል። ዓለም አይታ የማታውቀውን የሚሳኤል ጥቃቶች እሳት እያዘነቡም ይገኛሉ። በዚህ ሁሉ ውስጥ የሀገራችን ስምም ተነስቷል። የኢትዮጵያ ስም መነሳቱም ብዙዎችን አስገርሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን በጻፉት መልእክታቸው የኢትዮጵያን ስም አንስተዋል። በሌላ በኩል ይህ ጦርነት የትንቢቱ መፈጸምን የሚያረጋግጥ ነው። ምድር እድሜዋ አልቋል፣ አለም ዘመኗ ተገባዷል፣ የዘመን ፍጻሜ ተቃርቧል፣ ይህ ጦርነት ለዚህ ማረጋገጫ ነው የሚሉ የሃይማኖትን ጎራ ይዘው ከፈጣሪ የመታረቂያ ጊዜው አሁን ነው እያሉ ይገኛሉ። ለመሆኑ በሁለቱ አገራት መካከል እየተደረገ ያለው ጦርነትና የመጽሐፉን ትንቢት ምን አገናኛቸው? ኔታንያዊ ያስተላለፉት ምልክት ምንድን ነው? ለኢትዮጵያ የተላለፈው ጥብቅ ትዕዛዝስ ምን ይላል? የተፈራው ምንድን ነው? እየሆነ ያለውስ የሚለውን በዝርዝር እናደርሳችኋለን። ሰላም ጤና ይስጥልን። ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የእስራኤልና ኢራን ሁኔታን በመጽሐፍ ቅዱስ መነጽር እይታ እንመለከታለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። የመካከለኛው ምስራቅ ቀጠና መታመስ ከጀመረ ውሎ አድሯል። የኢራን ውጊያ ተባብሶ በቀጠለበት በአሁን ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ለኢራን መንፈሳዊ መሪ ማስተላለፍ የሚፈልጉትን መልእክት ያስተላልፉ፣ ለመላው ኢራናውያንም ምን ይላቸዋል በሚል ለቀረበላቸው ጥያቄ የሰጡት ምላሽ ዓለምን እያነጋገረ ነው። ለዚህ ጥያቄ ምላሽ የሰጡት ኔታንያሁ ለኢራን መንፈሳዊ መሪ አያቶላ አሊ ካሚን የምለው አንድ ነው። እርሱም አምባገነን ነው። ስለዚህም መልሱ በድ ድርጊት ብቻ ነው፣ ንግግሬን በድርጊት ይጠብቅ በማለት ገልጸዋል። ለኢራናውያን የምናገረው አንድ ነገር፣ እየጠበቃችሁን እንደሆነ እናውቃለን፣ እኛም እየመጣን ነው፣ ነጻነታችሁ ተቃርቧል፣ እኛ ነጻ እናወጣችኋለን በማለት ተናግረዋል። በርካታ ኢራናውያን መልእክት እየላኩልን ነው ያሉት ኔታንያሁ፣ እስራኤል ቀጥይበት እያሉ እያበረታቱን ነው ብለዋል። እኛም እንቀጥላለን በማለትም አነጋጋሪ ምላሽ ሰጥተዋል። ይህም ንግግራቸው ጦርነቱ እየተባባሰ የሚቀጥል መሆኑን የጠቆመ ሲሆን ማብቂያውን ለሚናፍቁ ሰዎች ተስፋ አስቆራጭ ንግግር ሆኗል። ኔታንያሁ ኢራናውያንን መጣንላችሁ፣ ነጻ እናወጣችኋለን ቢሉም ይህንን ንግግር እያደረጉ ባሉበት ሰዓት እንኳን እስራኤል ከባድ የሆኑ ፈንጂዎችን በርካታ ኢራናውያን በሚኖሩባት የኢራን ዋና መዲና ቴሄራን ላይ እያዘነቡ ነው። በሌላ በኩል ደግሞ ምሽቱን ኢራን በርካታ ቁጥር ያላቸው ሚሳኤሎችን ከግዛቷ ያስወነጨፈች ሲሆን በቀጥታ ስርጭት የእስራኤልና የኢራን መገናኛ ብዙኃን እንዳሳዩት ከሆነም ኢራን ምሽቱን የእስራኤልን ሀይፋ ከተማ ከተማ እየደበደበች መሆኑን ያመላክተዋል። በርከት ያሉ የዜና ምንጮች እንደሚገልጹት ከሆነም በርካታ የኢራን ሚሳኤሎች እስራኤልን ሳይነኩ ለማክሸፍ እስራኤል ከአጋሮቿ አሜሪካም ሆነ እንግሊዝ እንዲሁም ፈረንሳይ ጋር በጋራ በመሆን ለመከላከል እየጣረች እንደሆነም እየገለጹ ይገኛል። ሆኖም ግን በቴሌቪዥን በቀጥታ ስርጭት እንደሚታየው ከሆነ አንዳንድ ሚሳኤሎች እዚህም እዛም ሲወድቁ በቀጥታ ስርጭት እየታዩ ነው። የእስራኤል መከላከያ ኃይል አይዲኤፍ በርካታ ሚሳኤሎች በተከታታይ መተኮሳቸውን ገልጾ ከኢራን እየመጡ ያሉ በርካታ ሚሳኤሎች ስላሉ ሁላችሁም እስራኤላዊ ዜጎች በሙሉ ወደ ፈንጂ መደበቂያ በፍጥነት ግቡ የሚል መልእክትም አስተላልፏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ ባስተላለፉት መልእክትም የኢራን ወታደራዊ አዛዦች እና ከፍተኛ ባለስልጣናት ኢራንን ለቀው ለመውጣት ሻንጣቸውን እያዘጋጁ ነው፣ ምን አይነት ጥፋት እየመጣባቸው እንደሆነም ያውቃሉ በማለት ገልጸዋል። ይህንንም ተከትሎ ታዲያ የኢራን ጠቅላይ ኢታማዞር ሹም በቀጥታ በሰጡት መግለጫ የትም አል ሄድንም እዚህ ሆነን ሀገራችንን የመከላከል ግዴታ ተጋርጦብን ሀገራችንን እስከ መጨረሻ ለመከላከል እየሰራን ነው ሲሉም ተደምጠዋል። ነገሩ ከዚህም ከዛም እየተባባሰ ነው። በዚህ መሀልም ነገሩን በድርድር እንዲፈቱ ከማድረግ ይልቅ ከሁለቱ ሀገራት ጋር ቡድን እየመሰረቱ በመሳሪያና በሞራል እያበረታቱ ያሉ ሀገሮች ቁጥር መጨመር ደግሞ ነገሩን እጅግ እያባባሰውም ይገኛል። በመጽሐፍ ቅዱስ በአንደኛ ወደ ተሰሎንቄ ሰዎች ምዕራፍ አምስት ቁጥር ሶስት ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም የሚለው ሀሳብ በዓለም እየሆነ የሚገኘው ነገር የሚገልጽ ሆኗል። የሰላም ወሬ እየራቀ እርጉዝን ምጥ እንደሚይዛት እርሷን ብቻ ሳትሆን አጠገቡ ያሉትን ሁሉ እንደሚያስጨንቅ ሁሉ አሁን በዓለማችን እየሆነ የሚገኘውም አስጨናቂ ነገር ይህን ይመስላል። ነገሩ እዛው ብቻ የሚያበቃ ሳይሆን ቃሉ ጥፋት ድንገት ይመጣባቸዋል፣ አያመልጡም እንዳለውም ማንም ከዚህ የሚያመልጥ የማይመስልበት አስፈሪ ጊዜ ላይ ተገኝተናል። ነገር ግን ይህ ሁሉ ለፍርሃት የተነገረ ሳይሆን ለማንቃት ነውና ከመፍራት ይልቅ ነቅተን በንስሐ ተመልሰን ይህን ክፉ ዘመን አምላክ እንዲያሻግረን መጸለይ ይገባል። የጊዜው ሁኔታ ሁሉ የዘመኑን መፈጸም የሚያመላክት ነውና እንደ ክርስቲያን፣ እንደ መረጃ ከመስማት ባሻገር መንቃትና ለፍጻሜ መዘጋጀት ይገባል። ከያቅጣጫው የሚሰማው የጦር ወሬ እንጂ የእርቅ ወሬ አይደለም። ፍቅር ቀዝቅዟል፣ ጥላቻ ነግሷል። ይህን ሁሉ በተመለከታችሁ ጊዜ የዘመኑ ፍጻሜ መድረሱን ልብ በሉ እንደተባለ ዛሬ ምን ተከሰተ፣ ምን ጥቃት ተፈጸመ ከሚለው ርቀን ወደ ፈጣሪ መጮህ ይገባል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ባሰራጩ ጽሁፍ ላይ የኢራንን ጉዳይ ባነሱበት አምድ ኢትዮጵያን ጠቅሰዋል። ከዚህ በተጨማሪም አክለው በኢትዮጵያ ላይ እገዳ አስተላልፈዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደርም ኢትዮጵያ ግብጽና ጅቡቲን ጨምሮ 36 አገራት ሀገራትን የጉዞ እገዳ ከጣለባቸው ዝርዝር ውስጥ የማካተት እቅድ እንዳለው ዋሽንግተን ፖስት ዘግቧል። እገዳ ይጣለባቸዋል ከተባሉት ውስጥ 25 የአፍሪካ ሀገራት ይገኙበታል። ከባለፈው ሰኞ ጀምሮ ኤርትራን ጨምሮ የ12 ሀገራት ዜጎች አሜሪካ ከመግባት ታግደዋል። በዶላንድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራት የጉዞ እቀባ ከተጣለባቸው ጎራ የማካተት እቅድ አለው ተብሏል። የአሜሪካ ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻ የጉዞ እቀባ ይጣልባቸዋል ተብለው ከሰፈሩት መካከል 25 የአፍሪካ ሀገራት ይገኙበታል። ኢትዮጵያ፣ ግብጽ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝር ውስጥ ከተካተቱት መካከል ናቸው። ውሳኔው ተግባራዊ ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡ በፕሬዝዳንት ዶናልድ ትራምፕ አስተዳደር እቀባ የተጣለባቸውን ሀገራት ቁጥር ወደ 48 እንደሚያደርሰውም ተዘግቧል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢኦ የተፈረመውና ዋሽንግቶን ፖስት ተመለከትኩት ያለው የውስጥ ማስታወሻ የጉዞ አቀባ ሊደረግባቸው ይችላል በተባሉ 36 ሀገራት ለሚሰሩ የአሜሪካ ዲፕሎማቶች የተሰራጨ እንደሆነም ተነግሯል። በማስታወሻው ኢትዮጵያን ጨምሮ 36ቱ ሀገራት የቪዛ አቀባ እንዳይጣልባቸው በአሜሪካ ውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ30 ቀናት ማሟላት እንደሚጠብቅባቸው መገለጹም ተሰምቷል። ሀገሪቱ ቅድመ ሁኔታዎችን ካላሟሉ ሙሉ ወይም ደግሞ በከፊል የቪዛ አቀባ ይጠብቃቸዋል። ስለ ጉዳዩ የተጠየቁት የአሜሪካ ውጭ ጉዳይ መስሪያ ቤት ቃል ቃል አቀባይ በውስጥ ጉዳይ ወይም ደግሞ የውጭ ጉዳይ መረጃ ልውውጥ ላይ አስተያየት እንደማይሰጡ ለዋሽንግተን ፖስት ምላሽ መስጠታቸውም ተሰምቷል። በየሰዓቱ የሚወጡ መረጃዎች እንደሚያመላክቱት በመካከለኛው ምስራቅ የተቀሰቀሰው ጦርነት በሌሎች አገራት አበረታችነት ተጠናክሮ መቀጠሉንም እያመላከቱ ይገኛሉ። በሁለቱም ወገኖች በኩል የሟቾች ቁጥር በከፍተኛ ሁኔታ እያሻቀበ ነው። የእስራኤል የአደጋ ጊዜ አገልግሎቶች ከኢራን በተሰነዘሩ ጥቃቶች ይህ ዘገባ እስከተጠናከረበት ሰዓት ድረስ ድረስ 13 ሰዎች መሞታቸውንና በመቶዎች የሚቆጠሩ ደግሞ መቁሰላቸውን ከነዚህ መካከል ህጻናት እንደሚገኙበት ተነግሯል። የኢራን መንግስታዊ ሚዲያ በበኩልም በእስራኤል ጥቃቶች ቢያንስ 128 ኢራናውያን ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውንም ከነዚህ መካከል የኒኩሌር ሳይንቲስቶችና ወታደራዊ ጀነራሎች እንደሚገኙበት ተናግሯል። እስራኤል በኢራን ላይ የመጀመሪያውን ጥቃት ባሳለፍነው አርብ ስትከፍት ኢላማው የኢራንን የኒኩሌር እና ወታደራዊ መዋቅር መሰረት ማምረትና የናታዛን እንዲሁም የኢስፋን የኒውክሌር ቴክኖሎጂ ማውደም እንዲሁም መምታት እንደነበረም አይዘነጋም። በመጨረሻ የጦር ወሬ ትሰማላችሁ የሚለው የመጽሐፍ ቅዱስ ቃል እየተተገበረም ይገኛል። የሚሰማ ሁሉ እልቂት፣ የሚታየው ሁሉ ጦርነት እየሆነ ከየአቅጣጫው ጆሮ ውስጥ የሚገባው ድምፅ የሽብር እየሆነ ነው። የሃይማኖትንም ጎራ የያዙት ይህን ወቅት እንደ መረጃ ተሰምቶ የሚታለፍ ሳይሆን ቆም ብለን ማሰብ የሚጠይቅ ጊዜውንም ከመጽሐፍ ቅዱስ አስተምሮ አንጻር መገምገም፣ የዘመኑን ፍጻሜ መረዳት የሚገባ መሆኑን አበክረው እየገለጹ ይገኛል። በመሆኑም እስራኤል እንዲህ አይነት ጥቃት ያልተፈጸመች የሚለውን ከመስማት በጥቃቱ ለሚጎዱ ንጹሃን እየጸለይን ማለፍ የሚገባን ጊዜ እንደሆነ መረዳት ተገቢ ነው። ኢራን ሚሳኤል አስወነጨፈች የሚለውን መረጃ ሰምቶ ከማለፍ ባሻገርም ይህ ጦርነት ምን ያሳያል የሚለውን በማጤን ከፈጣሪ ጋር ያለንን ግንኙነት በማስተካከል ጦርነቱን በሰላም እንዲተካው መጸለይ የሚገባን ጊዜ ላይ መድረሳችንንም ልብ ልንለው ይገባል። ውድ የአማርያ ቲዩብ ቤተሰቦች አብራችሁን ስለቆያችሁን እናመሰግናለን። ዳግም በሌሎች ወቅታ ብሔራዊ፣ ማህበራዊና ዓለም አቀፋዊ መሰናዶች፣ እስክንገናኝ በያላችሁበት ሰላም ሁኑልን።